ከነዚህም ሰው ዘር የሚሉ እዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያው በተስፋ ደረጃ ቃል ተገብቶላቸው ነበር፣ ለነቢያቶች ወደፊት የሚመጣ ነው ተስፋ ነው ገብተዋል እንጂ ክርስቶስ በተስፋ ደረጃ ነበረው። ከነቢያት በፊት ይነገርለት ነበር እንጂ እሱ አልነበረም። የነበረው ማነው? ያን ተስፋ ሲገባላቸው የነበረው ይሄ አምላክ እግዚአብሔር የተባለው ማለት ነው። ተረታላን እርሱንም አመጣ። ለመቼ ነው የመጣው? ዓለም ስጋ ሆነ ሲል ጊዜ እዛኔ፣ ያ ተስፋ ተገብቶላቸው የነበር ቃል ፍጻሜውን ሲያገኝ ጊዜ እነሆ ዛሬ ክርስቶስን አመጣው። ማን ያመጣው? አምላክ ነው ያመጣው። አረ አይደለም፣ አምላክ አመጣው እሱ ክርስቶስ ነው ይወታል። ስለዚህ ነበር ሲል የሚለው ዮሐንስ ወንጌል ምዕራፍ ስምንት ቁጥር ሃምሳ ስምንት ቅድም የጠየከው በተስፋ ደረጃ ነበረ ነው። ለነብያት ቃል ተገብቶላቸው ነበር፣ ወደፊት ኢየሱስ የሚባል ነው። አሁን ወደ መድኃኒትነቱ እንመጣለን። የነበረበትን ግን አሁን ተረዳ በተስፋ ደረጃ ነበር ለነቢያት ቃል ሲገባላቸው ተስፋ ነበር እንጂ ክርስቶስ አልነበረም የነበሩ የዛ ተስፋ ባለቤቱ ቃል የሚገባው ማን ነው ይህ አምላክ አሁን መድኃኒት ወደሚለው ደግሞ እንምጣ እሱ ላስረዳ በጣም ጥሩ አሁን ለእስራኤል ሰዎች ያው እና ለእስራኤል የሚለውን በደንብ አስምርበት መድኃኒትነቱ ለማን ነው ለእስራኤል ሰዎች ነው ይህን ምንድን ነው የሚድኑበት መንገድ ምንድን ነው ከተባለ እና ያዋና ይወስዳል በአንዱ አምላክ ማመን ክርስቶስ የዚያ አንዱ አምላክ መልእክተኛ ነው ብሎ በማመን ይህ ነው ያነምን ይላል ዮሐንስ ወንጌል ምዕራፍ 17 ምዕራፍ ይገርታ 17 ቁጥር 3 ላይ ይሆን የምትድንበት መንገድ ይሄ ነው። በቃ አለቀ። እውነተኛ አምላክ ብቻ የሆንክ አንተን አለ ኢየሱስ ወደ ሰማይ ቀጥብሎ አብን ማለት ነው ያው ኢየሱስም ይሄን ተናግሮ ወደ ሰማይ አይኖችን አነሳና እንዲህ አለ አባት ሆይ እያለ ምን አለ እውነተኛ አምላክ ብቻ የሆን ካንተን አለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት፣ አለ በዚህ ነው ሰው ሊድን የሚችለው እያለ ነው። የመዳኛው መንገድ ምንድን ነው? የዘላለማዊ ህይወት ሰዎች የሚያገኙበት አንድና ብቸኛ እውነተኛ የሆነ አምላክ አለ። ያ አንድ አምላክ ደግሞ ክርስቶስን መልእክተኛ አድርጎ ልከዋል ነው። ይሄ ሸሃደተይን ቃል የምንለው ማለት ነው። አንድ አምላክ አለ፣ ክርስቶስ መልእክተኛ አድርጎ ተልኳል። ይህን ነው ለሐዋርያቶች እንደነገራቸው ቃል በቃል በቁርአን ላይ ሐዋርያቶችን አላህ በእኔ እመኑ በመልእክተኛዬም እመኑ እያለ ይነግራቸውን እንደነበር ይነግረናል። እኔ ላሳየ። በዚህ ነው ዛሬ ሰዎች ሻሃዳ ሲይዙ ጊዜ ይሄን ቃል ነው የሚሉት። በመሲሁ ዘመን አንድና ብቸኛ እውነተኛ አምላክ አለ፣ መሲሁ ደግሞ የእርሱ መልእክተኛ ነው በማለት የእንዲያምኑ ታዘው ነበር። ክርስቶስም ይህን ያዘዛቸው አሁን እንዳሳየው ማለት ነው። አሁን እዚህ ጋር ቁርአን ላይ ላሳየ ሐዋርያቶችን ምን ተብለው እንደታዘዙ ያው እናዚጋ ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን አሉ እነርሱ። አየህ፣ በአምላክ አመኑ በመልእክተኛውም አመኑ። እኛ ሙስሊሞች መሆናችንን መስክር አሉ። አየህ፣ የሙስሊምነታቸው ማረጋገጫና ማስመስከሪያ ምንድን ነው? አንድ አምላክ አለ፣ ያ አንድ አምላክ ደግሞ መሲሁን መልእክተኛ አድርጎ ልኳል በማለት ማለት ነው። የዛኔም እነዚህ አካሎች ሙስሊም መሆናቸው በዚህ ቃል ይረጋግጣል። ልክ ዛሬ ሰዎች አንድ አምላክ አለ የአንድ አምላክ ነቢዩ መሐመድን መልእክተኛ አድርጎ ልኳል በማለት ሙስልምነታቸው እንደሚረጋገጠው የክርስቶስን ዘመን ሰዎች በዚሁ መልኩ ነበር። ይሄን ነው ክርስቶስ እዚህ ጋር ሰዎች የዘላለማዊ ሕይወት የሚያገኙበት መንገድ ብሎ አስቀምጠው ገብታቸዋል። እና ይህ ነው ይህን ነው እኛም እያለ እና ይህን ቃል ተገባሉ ነው ክርስቶስን የላከ አብርሃምን ሙሴን ሁሉን ነብያት የላከ አንድ አምላክ አለ የአንድ አምላክ ደግሞ ነብያት ሲያስነሳ ና በጊዜው ሲልክ ኖሯል ታላል ያንን አንድ አምላክ ሲያመልኩ ጊዜ ሰዎች ነብያቶቹን እንደ ነብይ መልክተኛ፣ እንደ መልክተኛ ሲቀበሉ በዚያ ነብይ ላይ የተወረደውን ህግና ስራ ሲሰሩ ይድናሉ፣ ነው ክርስቶስ ደግሞ ከነዚያ ከመልክተኞች መካከል አንድ መልክተኛ መሆኑን ራሱ ይናገራል። ያን አንዱን አምላክ ብቻ ያና ህብሮ ገለጸው አጋር የለውም፣ ባለቀ፣ በቃ እውነተኛ አምላክ ብቻ ያሆን ካንተን አለው የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ ይቺ የዘላለማዊ ህይወት ነች ያላል። እና ይህ ነው እሺ። ሁሱ አንድ ደግሞ የመጨረሻ አዛ ግን ይመስለኝ ወደ ቲቶ ወደ ቲቶ የሚለው ላይ ወደ ቲቶ መጽሐፍ ቅዱስ ላይ ማለት ወደ ቲቶ የሚለው እንትን ላይ አስራ ሶስተኛው ሁለት አስራ ሶስት ላይ ማለት ነው። ይህም ጸጋ ወደ ቲቷ ሁለት አስራ ሶስት አስራ ሁለት እስከ አስራ ምን ይላል እዚህ ጋር ይህም ጸጋ ኃጢአተኝነትና አለማዊነትን መኞት ክደን ይላል ከኔ ጋር የተባረከውን ተስፋችንን እርሱም የታላቁን የአምላካችንን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምራል ይላል ጳውሎስ። እዚህ ጋር ስለ ሁለት አካል እየተናገረ ነው። አንደኛ ስለ እግዚአብሔር ይናገራል፣ ሁለተኛ ስለ ክርስቶስ ይናገራል። የአምላካችንን ካለ በኋላ እና የሚል ቃል ያስቀምጣል። የአምላካችንን እና የአምላካችንን እና የመድኃኒታችንን ኢየሱስ ክርስቶስ ራ አየ አምላክ የሚለው ማንን ነው? ከታች ገለጸው እግዚአብሔርን እያለ ይናገራል። እንዲሁም ክርስቶስም ልክ እንዲሁ እርሱንም እንዲሁም የእርሱን አዳኝ እንደተደረገ እንደተላከለ ህዝቦች ይህንንም ያስተምራል። የሚድኑበት መንገድ ቅድም እንዳልኩ ያድናል ሲል ክርስቶስ አንዱን አምላክ ሰዎች ሲያመልኩ እርሱን እንደ መልእክተኛ ሲቀበሉ ይድናሉ ነው ቦታ አለ አይደለ? ስለዚህ አምላካችን የሚለው ጳውሎስ አንድ እግዚአብሔርን ነው። አንድ እግዚአብሔር አለ እና እያለ ቃል በቃል ይናገራል። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ማለት ነው። ጳውሎስ ራሱ በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ እያለ ይናገራል። ጳውሎስ ራሱ ሌላ ቦታ ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብና አንድ ሰው የሆነው ኢየሱስ ክርስቶስ ነው ስትል ከዛ ሰው ከመሆኑ በፊት እየሱስ ክርስቶስ ምንድን ነበር ስለ እሱ አይደለም የሚያወራው በሰዎችና በእግዚአብሔር መካከል ያለ ሰው ነበር እያለ የተናገረ ነውስምድስግር የአሁነቱ ይህን ቃል እየተናገረ ያለው መቼ ነው ክርስቶስ ከአድረገው ላ ነውለነውድስለአገልግሎቱ እየተናገረ ነው ስለ አገልግሎቱ ሲናገር በእግዚአብሔርና በሰዎች መካከል? የነበረ ሰው ነበር እያለ ይናገራል። ሰው ሰው የሆነው እያለ ይናገራል። ሰው ከመሆኑ በፊት ምንድን ነበረ ክርስቶስ? ሰው ከመሆኑ በፊት የሚለውን የሚያስይዝ አይደለም እየተናገረ ያለው አሁን ጳውሎስ። በእግዚአብሔርና በሰዎች መካከል ሆኖ ቃልን የሚያመላለስ የሚያደርስ ነበር እያለ ከሰዎች ሰውንና እግዚአብሔርን የሚያስተዋውቀን ነበር የሚለውን ለመግለጽ ነው። ኢየሱስ ራሱ ከተናገረው ልሰጥህ ነው። ይሄን ራሱ የተናገረው ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ስታየው ምን ይላል? ኢየሱስ ክርስቶስ ራሱ ቃል በቃል ሲናገር እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ አለ። በእግዚአብሔርና በሰው መካከል ቃልን እየተቀበለ የሚያደርስ ምን ይባላል? ቀረድችሃሉ ለፈለግ ከዚያ በፊት ሌላ ምን ነበር የሚል ፍልስፍና ውስጥ እንድትገባ የሚያደርግህ አይደለም። ቃሉ እየተናገረ ያለው በእግዚአብሔርና በሰው መካከል ሆኖ ሰዎችን የሚያስተዋውቅ ከአምላክ ጋር ኢየሱስ ነው የሚለውን ለመግለጽ ፈልጎ ነው። ጳውሎስ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። አንደኛ ማነው? ኤፌሶን ምዕራፍ አንድ ቁጥር ሶስት እና ኤፌሶን ምዕራፍ አንድ ቁጥር አስራ ሰባት የጳውሎስ መልእክት ናቸው። ኤፌሶን የጳውሎስ መልእክት ነው። ታውቃለህ አይደለ? ስለዚህ ጳውሎስ ነው። ላሳይ ይችላለ። ጳውሎስ ሲሆን እና ኤፌሶን አንድ ጊዜ ላሳይ ኤፌሶን የሚገርማለያይቶ ነው የሚናገራቸው። ሁሉ ለያይቶ ነው የሚናገራቸው። ኤፌሶን ምዕራፍ አንድ ቁጥር አንድ ላይ ስትሄድ ጊዜ ጳውሎስ እንዳለ መልእክቶቹ ላይ መጀመሪያ ላይ ያስቀምጣል። ያውና በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ይላል፣ በኤፌሶን ላሉት ቅዱሳን በክርስቶስ በኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን አንድ ጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለያይቶ ይናገራቸዋል እግዚአብሔር ይላል፣ ከዛ በኋላ ኢየሱስ እያለ እያስከተለ ይናገራል። ለያይቶ ይናገራቸው ይገልጻቸዋል። እንዳጠቃላይ ይህ ኤፌሶን ምዕራፍ ሶስት ምዕራፍ አንድ ቁጥር ሶስት ላይ እዚያው ላይ እዚያው ላይ ወረድ ብለህ ስታገኝ ጊዜ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ባረከ ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክ ይላል እያልኩ ነው አየ አስራ ሰባትም ላይ እዛ ወረድ ስትል የኢየሱስ ክርስቶስ አምላክ ይባረክ ይላል። ለክርስቶስ አምላክ እንዳለው ቃል በቃል ጳውሎስ ያስተምራል። አምላክ ደግሞ አምላክ ሊኖረው አይችልም በፍጹም። ስለዚህ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያስተምር አካል ነው። ነገር ግን እዚህ ጋር ጳውሎስ ምን አለበት መሰለ፣ ሙሉ መጽሐፍ ስታነብ ጊዜ ስለ እግዚአብሔርና ስለ ኢየሱስ በአንዲት አንቀጽ ላይ ይናገራል። የዚያን ሰዎች የሚመሳሰልባቸው ነገር ምንድን ነው? ለእግዚአብሔር የተነገረው ለኢየሱስ ክርስቶስ ያደርጉታል። አሁን ቀደም ለምሳሌ ቲቶ ላይ ያመጣል፣ ስለ ሁለት አካል ይናገራል፣ ስለ እግዚአብሔርም ስለ ኢየሱስም። ዮሐንስም ልክ እንዲሁ መላእክቶቹ ላይ ስለ እግዚአብሔርና ስለ ኢየሱስ ይናገራል። ያን ይዙና ለእግዚአብሔር የተነገረውን ለኢየሱስ ያደርጉታል ሰዎች። አሃ ያውና አምላክ ተብሏል ይሏቸዋል። ከዛ በኋላ ላይ ይሄንን ልክ እንዲህ ከተመሳሰለባችሁ ግልጽ አድርጎ የተናገረው አለ ጳውሎስ። ዮሐንስም እንዲሁ ምንድን ነው እሱም የኢየሱስ ክርስቶስ አምላኩ እንደሆነ የአንድ አምላክ ይናገራሉ፣ አለ ላስ አምላክ እያለ ያለ ያንዱ አምላክ ነው። በእርሱ በአምላክነቱ ላይ ሌላ አካል እያጋሩበት አይደለም። ይህን ይመስላል። ቴንክዩ እሷችን ብዙ አንተን ዲስከስ አረግን። ለመልሶች እናመሰግናለን። ስክሪን ሪከርድ ኦልረዲ ስላለ እኛም ሪፈር እናደርግና አንዳንድ ያልገቡንም ኬሽኖች ያልተመለሱም አለ ብለን ስላሰብን በሌላ ደግሞ አቴንድ እናደርግ ሌላ ሰው መድል እንዲያገኝ ቴንክዩ ግን ሀሳብ እናመሰግናለን፣ በጣም ብራዘር። ሌላ ቀንም እንገባለን። ለዚህ ግራ ይገባን እንጠይቃለን። ቴንክዩ መልካም ገንባይ በነበነ ዘከሪያ ያ ጀማ ያኛው አካውንቴ ነገ ይከፍታልሽ። ከዚህ በኋላ በዚህ አካውንት አንገናኝም። ያንን ገስት እንዳላስገባላችሁ ገስት ራሱ መግባት

ኡሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ሰላም ነው። ወላሂ አልሐምዱሊላህ። እኔ የምልህ ሜሴጅ ላይ የሆነ እንትን ልኬልሃለሁ የሆነ ሀዲስ አቡ ሀይደር ያወራውን ሀዲስ እሱ የሚለው ስለ ዚና አንድ ሰው ዚና ከሰራ አራት ምስክሮች ካሉት ይገደል የሚል ነገር እንትን ያለውን ማለት ነው እነዚያ ኦርቶዶክሶች ውፎ የሚባለው የሆነ እንትን ብሎት ስለ መግደል ነገር አይሚን ስለ መድፈር ነገር ምናምን ነገር ብሎ እንትን ብሎታል። እና እሱ ላይ የሆነ አንድ ካፊር ጓደኛ አለኝ እና እሱን ነገር እንዴት ነው ምናምን ነገር ብሎ ጠይቆኝ ነው፣ እየተከታተለ ነው እሱ ማላውን እና ብትመልስልኝ ይላለሁ። አይሚን ብትመልስለት፣ ለሱ ለእኔ ሳይሆን፣ ለሱ የውስጥ ልኪ ይላሉውስጥ ልጁ ገብቶ ጥሩ ነው፣ መግባት ይችላል። አይ እኔ እንጃ ይገባ ይሆናል። እንደጠይቀው አንድ ላይ አይደለንም። አቡ ሀይደር የሚያወራው ማለት ነው ስለ ዚና ነው። አንድ ሰው ዚና ከሰራ አራት ምስክሮች ካሉ ይገደል፣ ነው። አይ የሆነ በቃ እንትን ነው ያው እነሱ ሊያወዛግቧቸው ፈልገው ነው እንጂ ስለ መድፈር አይደለም። እንደ መርፌ ቀዳዳ ምናምን ብያሉ። እሱ እንደ መርፌ ቀዳዳ ሲለ እነሱ ምንድን የተረዱት ልክ መርፌ ሰውዬው ወሲብ ሲያደርግ እዛው ክላስ መገኘት ይሆናል አለ። ብልትና ብልት ሲገባ ማየት አለበት። እንደዛ እያ ላይ ትነው ለማድረግ ነው ምስክር ለመኖሩ ምን አካል ያዩ መሆን አለባቸው ለምሳሌ ሰውየው ዝም ብሎ ሄዶ ክላስ ስለገባ ከሆነ ሴት ጋር የሰው ዝሙ ሰርቷል ብሎ ቢመሰክር ተቀባይነት ይኖረዋል። ይሄ ነውም አለ ይሄን ለመግለጽ ነው። ወሲብ ሲያደርግ ግን ግዴታ ሄዶ ሲገባ ማየት አለበት እያለ አይደለም። እንዴት ቃል እየሰነጠቁ እነዚህ ሰዎች ራሳቸውን ተከታዮቻቸውን እንደሚያጃጅሯቸው ነው ይሄ የሚያስረዳው። ወላ መጽሐፍ ቅዱስ ላይ በዚያ ላይ መሽከርከር ማለት ነው። ዝም ብዬ ተፈላሰፍኩ ያነሳና

አዩብ ጥያቄ ምንድን ነው? ሁሱ ሰላም ሰላም፣ እንዴት ነህ? አለን አለን። የኔ ጥያቄ ሰለምት የነበርኩኝ እና ሶላት ለምሳሌ ሆን አታያቱን ሙሉ ሳትችል ብትሰግድ ተቀባይነት ይኖረዋል? ችግር እስከምታውቅ ድረስ በቻልከው አቅም ስገች እሺ ሁለተኛው ጥያቄ ደግሞ ቤተሰቦቼ ለምሳሌ ክርስቲያኖች ናቸው ክርስቲያኖች ናቸው እኔ ለን የእኔ ሀቅ የሚኖርብኝ እስከምን ድረስ ነው? እጅ ማሳወቅ ይኖርብኛል? ነውስ በስልክ ምናምን ነው ማሳወቅ ይጠበቅብኝ? ማሳወቅ አይጠበቅብህም። ችግር የለውም። ማሳወቅ አይጠበቅብህም። እና በስልክም እራሱ ማሳወቅ አይጠበቅብህም። ችግር የለውም። በአንተና በፈጣሪ ብቻ ነው። ነገር እንትን የሚለው መሳወቅ ግዴታ ያለብን። እሺ ሶስተኛ መጠየቅ ይችላሉ። ሮመዳን ላይ ለምሳሌ ሀያ ቀን ሰልም የጾንኩትኝ እና አስሩን ቀን መጾም ይኖርብኛል ወይስ አስሩን ቀን ሳልጾም ስድስቷን ብጾም ተቀባይነት አለው? እዚህ የለብህም ችግር። ስድስትን ደግሞ ቀን አስመልክቶ አንድ ቪዲዮ ሰራላቸዋል። ሌላ ጥያቄ? አይ የለኝም። አመሰግናለሁ ጉሱ።